ኢና ኢላሂ ወኢና ኢላሂ ራጂዑን። ያው ሁላችንም ሞትን ቀማሽ ነን። በመከነት ሰላም የተገደሉት ወለሞች በጣም በጣም የሚያሳዝን ነው። አላህ የጀነት ሙሽራ ያርግላቸው። ከዚህኛው ሀገር ይዘኛው ሀገር የተሻለ እያርግላቸው። እነሱ ሞታቸው ሸሄር ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የህይወት ቤተሰቦች እንዴት ናቸው? ደህና ናችሁ? እኔ ጋር አልሐምዱሊላህ ኢና ሊላሂ ወኢና ኢለይሂ ራጂዑን። እንደው በጣም በጣም የሚያሳዝን ነገር ነው። በመከነ ሰላም የተካሄደው ግድያ እንዲሁ እንዲሁ እየተባለ ሰው እየተጋደለ ሰው እየተጫረሰ በቃ ኢትዮጵያ እንደዚህ ሆነች ማለት ነው። እና በሙስሊሞች ላይ መስጂድ ውስጥ ገብተው የተገደሉት በጣም ማለት ነው። እሱም ደግሞ የተገደሉት ሶላት እየሰገዱ በሶላት ሰዓት ላይ ነው ማለት ነው። ያ ነገር ግን ለምን ማን ነው አቀናባሪው? ማን ነው እንትንስ ማለት ነው። አላህ እንግዲህ ጀነት አልፈርዶስ የወፍቃቸው አላህ እነሱ ሞታቸው ሸሂድ ናቸው። ምክንያቱም ተያስቡት ምንታይሎት ሰሎን የሞቱት እነሱ አላህ የሸሂድ ሞት ነው ሞታቸው። ስለዚህ እንደኛ ንሰብ ወይ ወይ ለራሳችን ማለት ነው እና አላህ ጀነት አልፈርዶስ ያድርግላቸው። እነሱስ የሞቱት ሶላታቸውን እየሰገዱ ወደ አላህ በተቃረቡበት ዱአቸውን እያደረጉ ነው የሞቱት። እኛ ሳካንቱ ሞት በጣም ነው የሚያሳዝነው አሟሟታቸው። ነገር ግን ብቻ ልብ ይነካል ማለት ነው። እና ሳዳት ከማል የሚባለው ደግሞ ልጅ ያለዋል፣ ወንድ ልጅ ማለት ነው። እና አላህ ደግሞ ልጁን አላያሳድግላቸው። በጣም በጣም ማለት ነው ልጅ ደግሞ አላያሳድገው፣ መቁም ነገር ያብቀው፣ እንዳባቱ አባቱ ኡማውን የሚያገለግል በዲኑ ጠንካራ ሆኖ የሚያደርግ ልጅ ያርግላቸው። ሁሉም በሚዲያ ላይ የሚንጫጨው ሁሉም ውሸት ነው። ሁሉም ለዩቱቡ ለቲክቶኩ ማሟሟቂያ ነው። ነገር ግን እውነት አዝነው አይደለም። ነገር ግን ይህ ነገር ግዴታ እንዲቆም ያደረገ ነገር የለም። ለምን ሁሉም የሞታ ተጎዳ። በነገራችሁ ላይ ሁሉም ያጨበጭባል፣ የውሸት ማለት ነው። ከዚያ ያመጣል፣ ወደ ዩቱብ ይለቃል። ዩቱቡን ለማሟሟቅና ቲክቶክን ፎሮን ለማገኘት ማለት ነው። እንደዚህ እንደዚህ እያለ የሚሰራው ስራ በጣም ያስጠላል ማለት ነው። ምክንያቱም ተነጭራሹ ምንድን ነው ያደርጉት የሃይማኖት ግጭት እንዲነሳ ነው የተደረገው። የሃይማኖችን ግጭት የተነሳ ማለት እልቂት ማለት ነው። አሁኑ ለራሱ እየተላለቀ እያለ መልሶ ደግሞ የታላላቅታይ ጫረስ ብሎ የሚያደርገው ነገር ይሄ ነገር እንዴት ነው? ሊቆም ይገባል። እነዛ ገዲያዎች ታዘኑ። የሰው ልጅ አዛይ ከሆኑ ሙስሊም ሞተብን ብለው ከሆነ ያንን ገዳይ ግዴታ ለፍርድ ማቅረብ ነው እንጂ ዝም ብሎ ማጨብጨብ እንዲነው እንዲነው ማለት ለሞት ምንም የጠቀመው ነገር የለም። የተጎዳ የሞተ ተጎዳ። ማንም ተጎኑ አብሮ የተቀበረለት አብሮ እንትን ያለለት የለም። የሞቱ ተጎዳ የሞተ ቤተሰቦይ ተጎዱ። ሌላ ውሸት ነው ውሸት ውሸት፣ የሚያጨበጭበው ሁላ ምናምን የሚለው ሁላ ውሸት ነው። ነገር ግን የሞተ ተጎዳ። ቤተሰቦቻቸውን አላህ ሶብር ይስጣቸው ነው የምለው። እና እዚህ እየመጡ ለሚዲያ ማሟማቂያ እኒህ እኮ ነው እንዲህ እኮ ነው እያሉ ተነጭራሹም ማለት ነው ሙስሊምና ክርስቲያኑን ለማጨረስ በቃ። አሁን ለራሱ መቼ ሰላም አገኝ? አገሪቱ አማራ ክልል እኮ ሰላም ተጠፋ ስንት አመቱ? አራት አመት እኮ ነው አደል? እንዴት ሰላም ተጠፋ? ነገር ግን የሆነ ኩሽ ባለ ቁጥር ፋኖ ነው የሚባለው ነገር በጣም እኔ ያስጠላኛል። ሀቂቃ ማለት ነው ማንም ያኔ በምን እንደሞቱ በምን እንደሞቱ እሱ ፈጣሪ ነው የሚያውቀው። ነገር ግን ፋኖ እንደዚ ምናምን ምናምን ፋኖ ቆይ እኔ እኮ አልገባኝም። ፋኖ የሚባለው ነገር ክርስቲያን ብሎ ተጽፎበታ እንዴ? ራሱ ላይ ግንባሩ ላይ አልገባኝም። እኛ እዛ መካሄድ የያዘው ሁሉም እንዲተላለቅ ነው። ግጭት እንዲነሳ ማለት ነው። ግጭት ተነስቶ ሙስሊሙም ክርስቲያኑም በቃ ራስ በራሱ ተላልቆ በቃ እንዲኖረው ፍላጎቱ ላይ ምክንያቱም እኛም አራት አመታችን በዲናችን ማንም አንደራደርም። ነገር ግን የሚታገሉት ለእምነታቸው ከሆነ እኛም እምነታችን እኮ እንዳለን አይደል ለሙስሊሞች ያንኮን ለእምነታችን ሟች ነን። አያችሁ፣ ያ ስለሆነ ምንድን ነው የሚፈጠረው? እልቂት ነው። ነገር ግን ያንን ገዳይ በምን ምክንያት እንደሆነ የገደለው እንዴት ተደርጎ እንደሆነ የተገደለው ሄዶ ማጣራትን ይመስል ተአምጥተው ዝም ብለው በቃ ሀይ ሀይ ሀይ ሀይ ሀይ እያደረጉ የሚያዋጭፉት ነገር በጣም ያስጠላል። በጣም ማለት ነው። እልቂት እንዲፈጥር አታድርጉ። ለራሱ እየተላለቀ ነው። ያዘነ ሰው ግን ይሄ ይሄ ነው የገደለው ግዴታ ለፍርድ መቅረብ አለበት። ያ ሰው በምክንያት ገደለው ተብሎ ለህግ መቅረብ አለበት። ነገር ግን ህዝቡን አታጫርሱት። ህዝቡ በስንት ይተላለቅ? የሞተው የሞቱትን አላህ ሞታቸውን የሸፋ ያርግላቸው። አላህ ጀነተል ፈርዶስ ያርግላቸው። ነገር ግን በእምነት ከሆነ በእምነት ነው ብሎ የተናገረ ሰው ካለ አዎ ሁሉም እምነቱን ይወዳል፣ ሁሉም ይነሳል። ነገር ግን እዛ ዚህ እያመጣችሁ ለሚዲያ ለዩቱዩባችሁ ለእንትናችሁ ብላችሁ ሙስሊምና ክርስቲያኑን አታንቀሳቅሱት። እኛ ብሶ ወሎዬ ሙስሊምና ክርስቲያን ተከባብሮ የሚኖርበት ሀገር ነው፣ ገባችሁ? ሁሉም ተወልዷል ተጋብቷል። ይሄ ምንም ጥርጥር የለም። እናቷ ሙስሊም ቢሆን አባትየው ክርስቲያን ነው፣ እህቲቱ ሙስሊም ቢትሆን ወንድሟ ክርስቲያን ነው። ወሎ ላይ ያለው ማለት ነው እና ማን ማንም ተማን እንትን የምትሉት ነገር የለም። ነገር ግን ኡማው ሙስሊም ተጨፈጨፈ፣ ተገደለ ብሎ ካለ ለምን ሂደው ያንን ገደለ ምን አለ ፍርድ አላስቀረሙትም። ዝም ብሎ ዲናችን ንወድ ያለን የሚል ሰው ካለ ብዬ ነው። ያ ከሆነ ለምን ዘሀድ ብሎ በቃ ጠንከር ብሎ እኛም እኮ በእምነት ተሆነ እኮ እኛም ሰይፍ እናነሳለን። ምንም ይሄ እኮ ቀላል ያኔ በእምነት የመጣ ምክንያቱም ከእምነት የሚበልጥ ነገር ስለሌለ ማለት ነው። እምነት ማለት የምንኖረው ምንም የምንለው በእምነት ነው። እምነት ከሌለን ደግሞ የለንም ማለት ነው። ገባችሁ? ነገር ግን ይሄ ነገር እነዚህ እየተቀናበረ ህዝቡን ለማጨረስ ስለሆነ መደረግ የያዘው ይሄ ነገር ቢቆም ብዬ አስባለሁ። ገባችሁ? ለምን ሙስሊምም ሆነ ምንም ሆነ በነገራችሁ ላይ ሌላ ለሀገር ላይ ሙስሊም ሲመታ ሲጨፈጭፍ አፋቸውን ነው ይዘጋሉ። ነገር ግን አማራ ክልል ሲሆን የሞተ ሞተ ሆነ። ወሎ ላይ እኮ ሙስሊሙ ነው የሚበዛው፣ ወሎ ላይ እኮ ሙስሊም ነው ብዙ። ገባችሁ? ስለዚህ ያ ማነው ገዲያይ ብሎ ማጣራት ግዴታ ይላል ብዬ አስባለሁ። እና በእምነቱ የሚቀልድ ሰው የለም። ነገር ግን ለሚዲያ አለ እንትን ብላችሁ ሽፋን አታድርጉት። ራስ በራሱ አታጫርሱት። እንደም ሀገሪቱ ግድል ገብታለች። እንደውም ተበጥብጣ ተበጥብጣ ዘተች ወርድ ያለች መጨረሻውን ደግሞ ያው ህዝቡን እልቂት እንዲመጣ አታድርጉ ብዬ ነው ማስበው። ለእምነታችሁ ተተቆረቁራችሁ ያንን ሰውዬ ሙስሊም ነም ብላችሁ የምትሉ ለእምነታችሁ ተቆርቁራችሁ የምትሰሩ ከሆነ ግዴታ የዘንገዲያ የነ ዘንገዲያዎች በምን እንዲሆን የተጋደሉት በምን መስጅድ ገብተው የገደሉት በምን እንዲሆነ ተጣርቶ አጣርቶ ለህግ እንዲቀርብ ማንኛውም ሙስሊም ይነሳል ማለት ነው። ግን ዝም ብለው የሰው ልጅ በምንም ትንሽ ግጭት ተጋጭተውን በሆነም ነገር ወይ ደግሞ ራስ በራሳቸው ሲታኮሱ የሞቱ ከሆነ ይሄ እንትን አትበሉ። ምክንያቱም በእምነት ስስ ናት። በነገራችሁ ላይ ምክንያቱም እምነት በእምነት ተሆነ በጣም ሀያኔ እንደ ሰዓት ነው የሚቀጣጠለው። የገባችኋ? ነገሩ የሚባረር ነገር አይደለም። እምነት ማለት በጣም ከባድ ነው። እምነት በጣም እየተቀጣጠለው ነው የሚሄደው ማለት ነው። ገባችኋ? ያ ስለሆነ የምንናገረውና የምናወራውን ሰከን ብለን ብናስብ እያስባለሁ ዝም ብለን ባመጣብን አፋችን እንደዚህ ነው እንደዚህ ነው ብሎ ማለት ይሄ ትንሽ ይከብዳል ብዬ ነው የማስበው፣ እኔ ማለት ነው። እና አብሶ ወሎ ላይ ያው ሙስሊምና ክርስቲያኑ ተጋብቶ ተዋልዶ ነው የሚኖረው። እኛ አስተዛሬ ድረስ አናቅም ነበረ። ነገር ግን አሁን የሚዲያሽ ሚዲያ መጣሽ አለ እንደዚህ ብሎ እንደዚህ የት እንዲህ እንዲህ እየተባባለ ለማጫረስ የሚደረገው ነገር እኔ በጣም ያስጠላል ማለት ነው ገባችሁ ይህ ነገር እንዲህ እንዲሆን ብዬ አላስብም እላችኋለሁ እና በጣም ይህ ነገር መደረግ የለበትም። በጣም ጥፋት ነው ብዬ ነው የማስበው። እና እነዚህ እነሱን አምስት ሸሂዶች ናቸው የሞቱት። እነሱ ሸሂድ ናቸው። ነገር ግን በእምነት ከሆነ ማንም ይሁን ምን አንገቱን ይሰጣል። ገባችሁ? አንገቱን ነው የሚሰጡት በእምነት ማለት ነው። ማንም ይሁን ማንም ይሁን በእምነት የተነሳ ከሆነ እሳይስ እምነት እኮ ሀባይቢ ቀልድ አይደለም እና የሸሂዶች ሞት ሁሉም ዩቱብ የሚሰራው ሁላ ማለት ነው። እውነት ለእነሱ አዝኖታ ይሆን ምንድን ነው መደረግ የያዘው? ጉድ ያለ ማለት ነው። ቀልድ ይመስሏቸዋል ማለት ነው። ደግሞ ገዳይ ከየት ይምጣ፣ ከየትም ከየትም ይሁን ከየትም ይምጣ ገዳይ ገዳይ ነው። መጠየቅ አለበት ለፍርድ መቅረብ አለበት እንጂ እንዲህ ሀገር ሰው የሰው ልጅ አያኗኑርም ነው ምለው እኔ ምክንያቱም የማያኗኑር ነገር መድረግ የለበትም በአገር ላይ ማለት ነው። ገባችሁ እና እምነት ላይ ግጭት እንዳይነሳ የገዲያይ የሞቱት ያው ሙተዋል አንመልሳቸውም ማን መልሳቸውም አላህ ሸሂዶች ናቸው እነሱ አላህ ከሸሂዶች ጎን ያርጋቸው የረሱል ጎረቤት ያርጋቸው ብዬ ነው እምለው እና ግን ያኔ ለፍርድ መቅረብ አለባቸው ለፍርድ ስተቀረቡ ድረስ እኛ ደግሞ ወደኋላ ምንበት ነገር አንድ በታችን እየለም ማለት ነው እንጮሃለን ለምን ታሁን በኋላ በእምነት ከሆነ ያው ሁላችንም ሀገር በሀገር ያው ይጨረሳል ብዬ ነው ማስበው። ስለዚህ ለሚዲያ የምናወራውን እና ያንን ገዳዎች ግዴታ ለፍርድ እንዲቀርቡ ነው። በቃ ዋናው ነገር ገባችኋል። ለህግ ተቀረቡ ሁሉም እንትን የሚል ነገር አይደለም ማለት ነው። እና እነሱ ያው እንታ ቀብረዋል። አላህ እንግዲህ ቀብራቸውን ኑር ያብርላቸው እንላለውኝ ግን እኛ ሀገር ላይ ኢትዮጵያ በጣም በሽሽታለች። በክንክና ላይ ጣፋጭ በቃ ማለት ነው ጣፋጭ እና ሀባይቢ እኔ አላ የሞቱትን በምን እንዴት ተገደሉ ግዴታ መጣራት አለበት እና ለህግ መቅረብ አለባቸው፣ ቅጣታቸውን ማግኘት አለባቸው። እና እነሱ ለእምነታቸው ከሆነ የሚሰሩት ሙስሊሙም ደግሞ ለእምነቱ መስራት አያውቅተውም። ገባችዋ? ሰው እንዲያገርን ነው ከብሎ ነው እንጂ ለእምነት ከሆነ የሚሰራው ያ ግለሰብ ሙስሊሙ እንደሆነ አንተ አይነሳተ ተነሳ፣ የሚመልሰው ነገር የለም ማለት ነው። እንኳን እሱን መንግስት መንግስት ኃይለ ማርያም እናላያችሁ፣ ኡስታዞች ሲታሰሩ እኮ ነው መውጫ መግቢያ ሲጠፋው ሲጨንቀው ስልጣኑን የለቀቀው ለምን እንዲህ ቀልድ አይደለም። ዚህም ምክንያቱም በእምነታችን አንደራደርም አ ድምጻችን ይሰማ በመባል አለ እንደሱ ፈርቶ የገባው ስለዚህ እስላምን አተንቆ ተተነኩት ነብር ነው፣ ነብር ሪክ ነው የሚለው ይሄ የተኛ ነብር ተተነሳ ደግሞ መመለሻ ሩቅ ነው ግን በእምነት ተሆነ ብዬ ነው። ነገር ግን ይሄ ያው ዝም ብሎ የውሸት መረጃ እየመጣ ከሆነ የሚሰራጨው ይሄ ለሀገር አይጠቅምም ምላለውኝ። ለሀገር ስለማይጠቅም ብሔር መረጋጋት ያስፈልጋል ብዬ አለውኝ እና እነሱንም አላህ ሞታቸውን የሸሂድ ሞት ቀብራቸውን ኑር ያርግላቸው። ላለው ዱዓ አርጉላቸው። ለወላጆቻቸው ደግሞ አላህ በቃ ምን ልበል እንደው ወላጅ ነው፣ ማንም የሚጎዳ ያለን በነገራችን ላይ የሞተ ተጎዳ እና ብቻ ዱዓ አድርጉላቸው አላህ ቀብራቸውን ኑር ያድርግላቸው እያላቸው ማለት ነው። አባቢ እና በጣም ነው የሚያሳዝነው። በጣም ማለት ነው፣ በጣም ነው የሚያሳዝነው ሐቂቃ እና እንደናገሩልኝ ባይ ባይ፣ ላይክ እና ሰብስክራይብ እያደረጋችሁ አበረታቶኝናችሁ ነው።